አንዳንድ ጊዜ የምናየው የምናስበውን አይደለም፣ የምናስበውም የምናየውን አይሆንም። የምናየው ራሱን የምናየውን የሚሆንበት ጊዜ አለው። በአይን የሚገለጥም የማይገለጥም እውነት አለ። እያየነው የማንገነዘበው ብዙ ነው። ስበነው፣ መርምረነው፣ አጥንተነውም የማንደርስበት የትየለሌ ነው። አስበን የምናገኘው አእምሯችን ከኋላ ታሪካችን ወይም ከእውቀት ማህደራችን አገላብጦ የሚያመጣልንን መረጃ ነው የምናየው። ግን ራሱን የቻለ እውነት ነው። እውነታውን እንደሆነው መተርጎም ወይም መረዳት መቻል ጥበብ ይጠይቃል። ጥበቡም ከአመለካከታችን አጥር ወጥተን ጠባቡ ሳጥናችን አፈንግጠን በነጻና በሰፊ አእምሮ ማሰብን የሚጠይቅ ነው። እርግጥ አንዳንድ እውነታ በራሱ ሊነግረን የማይችለው ነገር አለው። ራክሌተስ እንደሚለው የአንድ ነገር እውነተኛ ተፈጥሮ ራሱን የመደበቅ ዝንባሌ አለው እንዲል አንዳንድ እውነታ የገዛ ራሱን እውነታ ይደብቃል። ያን ጊዜ ከዚህ ፊት ባከማችነው እውቀት ተመርኩዘን ባለፈው ጋር እያስተያየን እውነታውን በማጥናትና በመተንተን እውነቱን ለመረዳት እንሞክራለን። ኒኮላይ ቬርዲያቭ የተባለው ሩሲያዊ ፈላስፋና የሥነ መለኮት ተመራማሪ ደግሞ እውነት ሁለት ትርጉሞች አሉት። አንደኛው እውነት በእውነታ እውቀት የሚታወቅ ሲሆን፣ ሁለተኛው ግን ራሱ እውነታው እውነት ሆኖ ሲገኝ ነው። ወይም ትሩዝ ሃስ ቱ ሚኒንግስ ዜር ኢዝ ትሩዝ አዝ ኖውሌጅ ኦፍ ሪያሊቲ አንድ ትሩዝ አዝ ሪያሊቲ ኢትሰልፍ ይላል። የሚታየውን አይቶ የሚሰማውን ሰምቶ መረዳት መቻል ችሎታ ነው። ብዙዎቻችን የምናየውን የምንረዳው ነገርየው እንደሆነው ሳይሆን እዚህ ቀደም ከነበረን ብጫቂ መረጃ በመነሳት ነው። በብጫቂ መረጃ ነገሮችን መደምደም ደግሞ ስህተት ላይ ይጥላል። እውነታን እንደምናየው መበየን ካልቻልን እዚህ ቀደም በተጫነብን መረጃ እንፈርጀዋለን። ሳይኮሎጂ ቱዴይ የተባለ ድረገጽ በቅርቡ ፈረንጆቹ የካቲት 8 2025 ዓ ም ባወጣው ጽሑፉ ለምንድን ነው የሰው አንጎልና ሰው ሰራሽ ክህሎት ወይም አርቲፊሻል ኢንቴሊጀንስ እውነታን የሚገነዘቡት እውነታው እንደሆነው ሳይሆን በግምት እውቀት የሆነው? ዋይ ኤአይ ኤንድ ዘ ብሬን ፐርሲቭ ኦንሊ ዋት ዘይ ፕሪዲክት ኖት ዋት ኢዝ አክቹሊ ዘር ብሎ በመጠየቅ እውነታውን የምንረዳበት መንገድ የተሳሳተ ስለመሆኑ ብዙ ትንታኔዎችን ያስቀምጣል። ነው የዘመናችን የኤአይ ቴክኖሎጂ ተመሳስሎ የተሰራ የሰው አእምሮ ቅጂ ነው። አእምሯችን መረጃዎችን እንዴት እንደሚያደራጅና እንደሚያስተሳስር ለማወቅ ለፈለገ ሰው የኤአይ ቴክኖሎጂዎችን ማየት በቂው ነው። ሰውና ሮቦት ሁለቱም እውነታን የሚገነዘቡት በግምት እውቀት ነው። የግምት እውቀት ማለት ከዚህ ቀደም በአእምሯችን ውስጥ በተከማቸው መረጃ ተመርቶ እውነታውን መበየን መቻል ማለት ነው። ይህ ሂደት በኤአይ የተለመደ ነው። በዘመናዊው የዳታ ሳይንስ ዳታ ማይኒንግ የሚባል የትምህርት መስክ አለ። ዳታ ማይኒንግ ማለት በአጭሩ የተከማቸን መረጃ በትንባያና እርስ በርስ በማስተሳሰሪያ ፕሬዲክቲቭ ኤንድ ኦር አሶሲቲቭ ሞዴል ዘዴ በመጠቀም በቅደም ተከተል በመደርደር ወይም ሶርቲንግና የመረጃዎቹን እንደ አይነትና የእርስ በርስ ትስስር ኢደንቲፋይ ፓተርንስ አንድ ሪሌሽንሽፕስ በማጥናት አዲስ ዕውቀት ወይም እይታ ወይም ኢንሳይት የመፍጠሪያ ሂደት ነው። በእርግጥ ኤአይ የሰውን አእምሮ ያህል ችሎታ የለውም። ኤአይ ባለው መረጃ ውስን ነው። እዛች መረጃ ተነስቶ ነው እውነታን በትንበያ እውቀቱ የሚገነዘበው። ትንበያው ልክ ሊሆንም ላይሆንም ይችላል። አእምሯችን ግን አለው መረጃ ባሻገር በእውቀት መዝገቡ ያልተቀመጠ በስሜት ሐዋሱ አማካኝነት አዲስ መረጃም ሲያገኝ የማሰላሰልና የማገናዘብ አቅም አለው። አይን የሚያየውን ሁሉ ማመን አደገኛ ነው። በአንጻሩም አእምሮ ያሰበውን ሁሉ ማመንም የበለጠ አደገኛ ነው። አይን የማያየው ልብ ብቻ የሚመለከተው ብዙ ነገር አለ። እምሮም የማይደርስበት የስሜት ሐዋሳችን ብቻ የሚነግረን መረጃም የትየለሌ ነው። ታችንን የሚያሳስቱ ብዙ ሐሳቦች አሉ። እንደዚሁም የስሜት ህዋሳችን የሚሰጠን መረጃም የመጨረሻው እውነት አይደለም። ትክክሉ ያለው መሀሉ ላይ ነው። ይህ ሰው ከስሜቱም አእምሮውም ወጣ ብሎ ማሰብ ሲችል ነው። ሁለቱም ጽንፎች ሊፈጠሩ የሚችሉ የተሳሳቱ ግንዛቤዎችን ማስወገድ የሚችለው ወጣ ብሎ ማሰብ የሚቻለው ከሳጥን ውጭ ማየት ሲጀመር ነው። ሰፊ አእምሮ ያስፈልጋል። በራስ ትንሽዬ መስኮት አጮልቆ ማየት ብቻ ሳይሆን የህሊናን በር በርግዶ በመክፈት ሰፊውን ዓለም በሙላት ማየት ሲቻል ነው እውነታውን በትክክል መገንዘብ የሚቻለው በሙላት ማየት ማለት ያለምንም ቅድመ ደጋፊ እውቀት ወይም ጥገኛ ሐሳብ የምናየውን በነፃነት ማየት መቻል ማለት ነው ወይም አሁን የምናየውን ከዚህ ቀደም ከምናውቀው እውቀት ጋር ሳናገናኝና ሳናዋህድ ነገርየው በራሱና በራሱ ብቻ በቀጥታ መገንዘብ መቻል ነው ይህም ያለፈው ልምዳችን እውነታውን እንዳያዛባብን ያደርጋል። እውነታውን የምናዛምደው እውነታውን በነፃ ምልከታ ከተረዳነው በኋላ ሲሆን አመለካከታችንና ግንዛቤያችን የተሻለ ያደርጋል። ወደዚያ ትላንት ከምናውቀው ተነስተን አዲሱን እውነታ ለማወቅ ከሞከርን የምናገኘው መረጃ ፍጹም እውነት አይሆንም። ወዳጅ ሆይ፣ ኒቼ ንጹሕ አየር በሌለበት ሁኔታና እንቅስቃሴ ነፃ ባልሆነ ስፍራ ያዋለድከውን ሀሳብ አትመነው፣ ኖት ቢሊቭ አኒ አይዲያ ታት ዋዝ ኖት ቦርን ኢን ኦፕን ኤር አንድ ኦፍ ፍሪ ሙቭመንት የሚለው ወዶይም ስዕልህ ነፃ ሀሳብ ነፃነትን ስለሚፈልግ ነው። የሆነ የአስተሳሰብ ጥግ ላይ ተቸክለህ የምታስበው ሀሳብ አየሩ የተበከለ ስለሆነና የሆነ አስተሳሰብ ጥገኛ ስለሚሆን የምትተማመንበት ትክክለኛ ሐሳብ ማፍለቅ አትችልም። ትክክለኛ ሐሳብ ማሰብ ከፈለግ ከምትደግፈው፣ ከምትወደው፣ ከፖለቲካ ርዕዮትህ፣ ከሃይማኖት ቀኖና፣ ከጎጥህ፣ ከፍልስፍና፣ ከልማድህ፣ ከባህልህ፣ አእምሮህ አግበስ ብሶ ካከማቸው መረጃ ራቅና ገለል ብለህ በነፃነት ማሰብን ተለማመድ። ያን ጊዜ እውነታውን በሙሉ ዐይነት ታየዋለህ፣ በሙሉ ሐሳብህ ትረዳዋለህ በንጹህ ልቦና ትገነዘበዋለህ፣ በነፃ ህሊና ትተነትነዋለህ። እዛም እምነትህ፣ ፍልስፍና ከባህልህ ከሌላም ከሌላም ነገርህ ጋር ታወዳቸዋለህ ታዋቸዋለህ ተርይታ ልቅ እውነታት ኢትዮጵያና ኢትዮጵያዊነት ለዘላለም ይኑሩ። ሽንቱ ብሩ ይትባረክ።